ሀምሳ የሚደርሱ ያደቡ እሳተ ገሞራዎች በኢትዮጵያ እንዳሉ ተነግሯል። በአፋር ክልላዊ መንግስት የፈነዳው እሳተ ገሞራ ዝርዝር ሁኔታውን እንመለከታለን። እስከ መጨረሻው ከቆያችሁ በርካታ መረጃዎችን ስለያዝኩኝ አዳዲስ የሆኑት መረጃዎች እንቀባበላለን ማለት ነው። እንደምን ቆያችሁ እንደምንሰነበታችሁ፣ ውድ የዚህ ቻናል ተከታታዮች እንኳን ወደ ዋይፍ ኦፊሻል ቻናል ስላመጣችሁ ለቻናሉ አዲስ ከሆናችሁ ይህን ቻናል ሰብስክራይብ እና ለሌሎች ማጋራቴን ቪዲዮ ላይክ ማድረግ ትችላላችሁ። ምስጋና ይላቅ ያለ ነው። እንግዲህ ያልተደመጡም ብላቸውን መረጃዎች ላቀብላችሁ፣ የቁጥር መረጃዎች፣ የቦታ መረጃዎች አሉ። እስከ መጨረሻ ተከታተሉኝ። የሚቀጥሉት ቀናቶች ወይም ዘካሚንግ ዴይዝ ደሞስ ምንድን ነው የሚሆነው የሚለውን እናደምጣለን። በምስሉ ላይ እንደምትመለከቱት የአፋር ሪጂናል ገቨርንመንት ኮሚኒኬሽን ቢሮ ያወጣው ምስል ነው። ውድለታ የፈነዳው እሳተ ጎመራ ወይም ቦልካኑ ኢራፕሽን ነው። እንደምትመለከቱት በጣም ከፍተኛ ነው። አህጉሩን ያጥለቀለቀ ፍንዳታ የተከሰተው በተለይ ይሄ ክሮስ ኮንቲኔንታል ነው የሆነው የመንን፣ ህንድን፣ ፓኪስታንን፣ ኦማንን፣ ዩናይትድ አረብ ኤምሬትን በረራዎቻቸውን ሁሉ እስከሚሰርዙ ነው። እንደተደመጠው ያካለለው ቦታ ማለት ነው። እንግዲህ ይህ የአለት መቅለጥ በእኛ ሀገር የሚታወቅ ነው። ሪፍት ቫሊ አገር እንደመሆናችን የስምጥ ሸለቆ ውስጥ ያለን ሀገር እንደመሆናችን መጠን እንግዲህ የፈነዳው ምክንያቱ ብዙ ጊዜ በዚህ ቻናል መረጃ ሳቀብላችሁ እንደ ትምህርትም እሰጣችኋለሁ እና የቻምበሩ ወይም መሬት ውስጥ ያለው ሳጥን አለቱ ቀልጦ ሲሞላ ነው ወደ ላይኛው የመሬት ክፍል ወይም ሰርፌስን ቀዶ ሲወጣ ፍንዳታ የሚባለው እና መሬት መንቀጥቀጥ የሚከሰተው በዚህ ምክንያት መሆኑ መቼስ ይታወቃል። ኖቬምበር 23 2025 ዕለተ እሁድ በአፋር ክልላዊ መንግስት የተለቀቀው ይሄ የምታዩትን ፎቶ ትክክለኛ ፎቶ ነው። ፍንዳታው ይሄን ያክል አገር የሚያዳርስ ሆኖ ነው የታየው። ኢንተርናሽናል ሚዲያዎች ከዳር እስከ ዳር እየዘገቡት ያለ ነገር ነው። እንግዲህ ፍንዳታ ለረጅም ጊዜ ሳይፈንዳ የቆየ እሳተ ገሞራ ነው የሚሉት ፈረንጆቹ። ይሄ ዘ ዶርማንት ቮልካኖ ኤራፕሽን የሚሉት ማለት ነው። ቅድም እንዳልኳችሁ እስከ ህንድ፣ ዩናይትድ አረሚሬትን የዚህ የአውሮፕላን በረራቸውን ሉ እስኪ ያቆሙ ድረስ፣ ሰማዩን በጭጋግ የሸፈነ አህጉር አቋራጭ የአየር ብክለት ያስከተለ እንደሆነ የሚታይ ይሄ በጣም ሎንግ ኢንአክቲቭ ቮልካኖ ያደባ ዝም ያለ የነበረ እሳተ ገሞራ ማንም ሳያውቀው ሪፖርትም ሳይደረግ የፈነዳ ማለት ነው። ጥሩ ነገሩ መፈንዳቱ ነው። ምን ማለት ነው መፈንዳቱ? ይሄ የታመቀው ወደ ላይ እየገፋ ልውጣ ሲሉ ልጊዜ መሬትን የሚያንቀጠቅጠው ይሄ እንቅስቃሴ፣ የምድር ውስጥ የቀለጠ አለት እንቅስቃሴ ወደ ላይ ፈንድቶ ለይቶለታል ማለት ነው። አሁንም ጥሩ ነገሩ በአፋር ሪጅናል ቢሮ ኮሚኒኬሽን ቢሮ እንደተጠቀሰው ምንም አይነት በሰው ላይ ጉዳት አለማድረሱን ተዘግቧል። እንግዲህ ኖቬምበር 23 እሁድ ለት 2025 ማለት ነው እንደ ኤሮፓውያን አቆጣጠር የዛሬ 3 ወይም አራት ቀን ማለት ነው። እሁድ ለት የፈነዳው በኤርታሌ የእሳተ ገሞራ ሰንሰለት ውስጥ ያለ ሌላ እሳተ ገሞራ ነው፣ ወይም ሌላ አካባቢ ነው። በተለምዶ የቦታው ስም ኤሊ ጉቢ ነው የሚሉት። 500 ሜትር ከፍታ ያለው አካባቢ ነው። እዛው በአፋር ሪጅናል ሪጅን ውስጥ የሚገኝ ነው። እንግዲህ ኤሊ ጉቢ ከመፈንዳቱ በፊት ለሶስት ተከታታይ ቀናት እንደ እየጨሰ እንደነበረ ሪፖርቶች ያመለክታሉ። ነገር ግን ምንም አይነት የባለሙያ ትንበያ ያልተሰጠበት ነው። ሳይንቲፊክ ፎርካስትስ ፎር ኢራፕሽን ምንም የለም፣ ኖ ሪከርድ። ሰዎቹ እንደውም አንድ ቦታ ሳነብ እኔ ምንድን ነው ራሱ ሳይንቲስቶቹ ግራ ተጋብተዋል ኮንፊውዝድ ሆነዋል። እንዴት እንዲህ ሊሆን ቻለ የሚል ግራ መጋባ ገጥሟቸዋል። ምክንያቱም በተለምዶ እነዚህ ሲስቴሚክ ፕሌቶች ሙቭ ሲያደርጉ የሳተላይት ምስል ይኖርና ሳይንቲስቶቹ ለፎርካስት ያደርጋሉ ትንበያ ለሀገሩ ወይም ለዓለም ሁሉ ያሳውቃሉ። በዚህኛው ግን ኢራፕሽን ለረጅም ሺህ ዓመታት ያልፈነዳ ነው። እንደተጠቀሰው እንግዲህ ለ12 ሺህ ዓመታት ያልፈነዳ ዶርማንት ቮልካኖ ኢራፕሽን ነው ያሉት፣ ወይም ዝም ያለ የአደባ ቮልካኖ ኢራፕሽን ነው የፈነዳው ነው ያሉት። ያው እንግዲህ 12 ሺህ ዓመታት ዝም ብሏል ብሏል 12 ሺህ ዓመታት ኬት እንደመጣ ባላውቅም፣ ሁለት ነው እንደምታውቁት፣ የታሪክ ተማሪዎች እንደኔ ከሆናችሁ በሂስቶሪካሊ በ10 ሺህ ዓመት 12 ሺህ ዓመት ምድር ከተፈጠረች ከዛ በላይ ነው የሚሉት በሌላ ጎን ደግሞ ቴዎሎጂያኖቹ ደግሞ አራት ነጥብ አምስት ሺህ ዓመታት ነው ምድር ከተፈጠረች የምን አስር ሺህ ነው የምትሉት ሚላሉ። ኤኒዌይስ ቁጥሩ አያጣላንም። ሁሉም በሚባል ኢንተርናሽናል ሚዲያዎች የተዘገበው ምንድነው ከ ከአስራ ሁለት ሺህ ዓመት በላይ ዝም ያለው የኢትዮጵያ እሳተ ጎመራ ፈነዳ ነው ያሉት። ለማንኛውም ይሄ እሳተ ጎመራ ሲፈነዳ ወደ ቀይ ባህር በኩል ነው የሄደው የአመዱ ብናይ ማለት ነው በተለይም የፀሐይ ግርዶሽ እስከሚያስከትል ነው የደረሰው። የሳተላይት ምስሎቹ እንደሚያመለክቱት ወደ ላይ እስከ 45000 ሜትር ወይም 148 ሺ ጫማ ነው ከፍ ብሎ የአመዱ ብናኝ ሰማይ ጥግ የነካው ማለት ነው። በጣም ከፍተኛ ፍንዳታ መሆኑን ነው የሚያመለክተው። ባጭሩ ሲፈነዳ የሄደው ከአፋር በሰሜን ምዕራብ በኩል ወደ ቀይ ባህር በኩል ነው ማለት ነው። አዲስ አበባ ነዋሪዎች ለሆናችሁ ደግሞ ይህ የፈነዳበት እሳተ ጎመራው የአፋር ቦታ ከአዲስ አበባ የሚርቀው 800 ኪሎ ሜትር ወይም በማይል ደግሞ ወደ 1500 ማይል ሰሜን ምስራቅ አዲስ አበባ ማለት ነው። እንግዲህ እንደኔ እንደዚህ ያነበባችሁ የተፈጥሮ ካታስትሮፊ ካታስትሮፊዎችን የምትከታተሉ ሰዎች ኤርታሌ ሲጠበቅ ነው እንግዲህ ኤሊ ጉቢ የፈነዳው ማለት ነው። እንደምታውቁት ኤርታሌ ማለት ራሱ የስሙ ትርጉም የሚጨሰው ተራራ ወይም ስሞኪንግ ማውንቴን ነው የሚሉት ትዝ ይላችኋል። ጥር ባለፈው ሁለት ዓመት በፊት 2023 ኤርታሌ የተወሰነ የቀለጠ አለት እያመጣ እያመነጨ ነበር ነገር ግን ይፈነዳል ሲባል እሱ ቀረና ያልታሰበው ሌላ እሳተ ገሞራ መፈንዳቱ የሚገርም እንግዲህ። እንደሰማችሁት የመንን ኦማንን፣ ፓኪስታንን፣ ህንድን፣ ዩናይትድ አረብ ኤምሬት፣ ሌሎችንም ሌሎችም ሀገሮች በረራቸውን እስከሚያቋርጡ ድረስ ነው የደረሰው። በጣም ከፍተኛ የሆነ ፍንዳታ ነው። እንግዲህ ለምን አቋረጡ የአውሮፕላን በረራ ካላችሁ፣ ይህ የአመድ ብናኝ የአውሮፕላን ኢንጂን ወይም ሞተር ውስጥ ከገባ አደጋ እንደሚያስከትል የሚታወቀ መሆኑ ነው። ነገር ግን ከኢትዮጵያ አየር መንገድ የበረራ መቋረጥ የሚያመለክት መረጃ ምንም አልታየም። ምክንያቱም ሰኞም ማክሰኞም፣ ሳተ ጎመራው በፈነዳበት እለትም በማግስቱም ከዞም ማክሰኞም፣ በዚያውም እለት ወደ ጅዳ፣ ወደ ኩዌት፣ ወደ አቡዳቢ በረራ መደረጉ መረጃዎቹን ተመልክቻለው። በነገራችን ላይ መግቢያዊ ላይ እንደጠቀስኩላችሁ ኢትዮጵያ ውስጥ አሁንም እስከ ሀምሳ የሚደርሱ የእሳተ ገሞራ ቦታዎች እንዳሉ ተዘግበዋል። ብዙዎቹ ያደፈጡ እሳተ ገሞራዎች ናቸው። እነዚህ ያሉት በስምጥ ሸለቆ ውስጥ ነው። ጥናቶቹ እንደሚያመለክቱ በተለይም በአፋርና በስምጥ ሸለቆ ውስጥ ነው ሀምሳዎቹም የሚገኙት። ያው እንግዲህ የእነዚህ የሀምሳዎቹ እሳተ ጎመራ የመጨረሻ ውጤት ባለሙያዎቹ እንደተናገሩት ምስራቅ አፍሪካን መሬቱን ለሁለት መቁረስና መክፈል ነው። የአሬቢያን ፕሌትና ሶማሌ ፕሌት የሚባለውና ወደዚህ የአፍሪካ ደግሞ ተቆርሶ መሰንጠቅ አደጋ ነው የሚጠበቀው የሚለው ትንበያ አለ። ምናልባት ከእነዚህ ሀምሳዎቹ ጥቂቶቹን ዋና ዋና የሚባሉትን የእሳተ ጎመራ ቦታዎች ለመጥቀስ ያክል የመጀመሪያው ዳሎል ነው። ዳሎል እንደምታውቁት በዓለም አቀፍ ደረጃ ሙቀቱ የሚታወቅ ቦታ ነው። ሌላኛ ሁለተኛው አላይታ የሚባለው በ1945 እንደ ኤሮፓያን አቆጣጠር የፈነዳው ማለት ነው። ሌላው እንግዲህ ሶስተኛ ዳባሁ የሚባለው ነው። ትንሽ ፍንዳታዎች ሁልጊዜ የሚከሰቱበት ቦታ ነው። እነዚህ እንግዲህ በአፋር ውስጥ እና በሪፍት ቫሊ ውስጥ በስምጥ ሸለቆ ውስጥ ያሉ ናቸው። ሌላው ይሄው እሁድ ዕለት የፈነዳው ደግሞ ሄሊ ጉቢ የሚባለው ቦታ ነው። ሌላው አምስተኛ ፈንታሌ ነው። የቀለጠ አለት ሁልጊዜ የሚያመረቅዘው ተራራማ ቦታ ነው። ይሄም ያው አፋር ውስጥ የሚገኝ ነው። ሌላው ነብሮ የሚባለው ነው። ይሄ ደግሞ በኢትዮጵያና በኤርትራ ወሰን ጋ ያለው የእሳተ ገሞራ አይነት ነው። ሌሎችም ዝርዝሮች ማንበብ ይቻላል። እንግዲህ ኢትዮጵያ ሀዝ ፊፍቲን ሆለሲን ሆሎኮስተስ ነው የሚሏቸው ምንድን ነው? አመታትን ያስቆጠሩ ናቸው እነዚህ እሳተ ጎመራዎች ስቲል አሉ ነው የመሬ መንቀጥቅጡ ምንጩ ይሄው አካባቢ ነው። እንግዲህ ባለሙያዎቹ እንደጠቀሱት እኔም በደንብ ላይ እንደሞከርኩት የእሳተ ጎመራና የመሬት መንቀጥቀጥ እንደምታውቁት የተያያዙ ናቸው። እሳተ ጎመራ ሊፈነዳ ሲል ነው መሬቱ ወደ ላይ ሲገፋው መሬቱ የሚንቀጠቀጠው ሰርፌስ፣ ሰርፌሱ ማለት ነው አሁን ያለንበት የመሬት ክፍል የሚንቀጠቀጠው የእሳተ ጎመራው ስሜት ነው። በአጠቃላይ እስቲ መረጃ ልስጣችሁ። በዚህ አመት ብቻ በ2025 ወይም በእኛ በ2018 በያዝ ነው አመት ማለት ነው 171 የመሬት መንቀጥቀጥ ኢትዮጵያ አስተናግዳለች። በዚህ ወር ብቻ አራት ቦታ፣ በዚህ ሳምንት ሁለት ቦታ፣ ዛሬ በ24 ሰዓት ውስጥ በዘገብኩበት እለት ምንም የለም። እንግዲህ ከ1.5 እስከ ትልቁ በሬክተር ስኬል እየተመዘገበ ነው ማለት ነው። ስሜቱ አንዳንድ ጊዜ ላይሰማን ይችላል፣ ግን የመሬት መንቀጥቀጡ አለ በቀጣይ ውስጥ ቀን ምን ይሆናል? የሚል ኮስችን አለ ጥያቄ አለ። እኔ ይሄንን ነገር በቀጣይ ውስጥ ቀን ይሄ ፍንዳታ በተለይ በዚህ በኤሊ ጉቢ የፈነዳው ከፍተኛ ኢራፕሽን ወይም እሳተ ገሞራ አለምን አጉርን ያጥለቀለቀው ፍንዳታ ከሆነ በኋላ በቀጣይ ውስጥ ምን ይሆናል ብዬ ሳስብ አንድ በጣም ትኩረቴን የሳበውን ነገር አገኘው። ወደ ኢትዮጵያ በረራ ማድረግ ችግር የለውም ወይ ብዬ ጽፌ ለማንበብ ስሞክር አንድ በጣም የሚያስደነግጠኝን ነገር ግን አየሁኝ። ይህ ያስደነገጠኝ ነገር ከእሳተ ጎመራ ወይም ከተፈጥሮ አደጋ በጣም ወጣ ያለ ነው። ትኩረቴን ሳበው ሳላጋራችሁ አላልፍም። ወደ ኢትዮጵያ መሄድ አሁን ጥሩ ላይሆን ይችላል የሚል ዘገባ አየው። ምክንያቱም እርስ በርስ ትራይባል ኮንፍሊክት አለ፣ የዘር ጥል አለ፣ እርስ በርስ ግጭት አለ አርምድ የሆኑ ረብልስ አሉ አማጽያን አሉ ሰዎቹ እርስ በርሳቸው እየተዋጉ ነው ወንጀል እየተፈጸመ ነው አሁን ወደ ኢትዮጵያ መሄድ ጥሩ አይደለም የሚል መረጃ አገኘውና ውስጤን ቆረቆረኝ ምክንያቱም ኢትዮጵያ የምትታወቀው ከዚህ ቀደም በዚህ መልክ አልነበረም ነገሩ ተቀይሯል እኔ ግን የፈለግኩት እያነበብኩ የነበርኩት ለእናንተ መረጃ ለማቅረብ ከበረራ ጋር የተገናኘ ነበረ። ለማንኛውም ይህንን እንደ መሸጋገሪያ ላርገውና ቦቼስ ፋክት ስላለው ነው እውነታም ስላለው ነው። ነገር ግን በቀጣዩ ቀን የተፈጥሮ አደጋ ኢትዮጵያ ላይ ይከሰታለው የሚለውን ፎርካስት ማድረግ አይቻልም፣ መረጃዎችም የሉም። ነገር ግን በስምጥ ሸለቆ ውስጥ እንዳለን እንዳለች አገር በማንኛውም ጊዜ ኢራፕሽን ሊኖር ይችላል። የእሳተ ጎመራ ፍንዳታ፣ የመሬት መንቀጥቀጥ ከትንሹ እስከ ከትልቁ ሊከሰት የሚችልበት ሁኔታ እንዳለ ግን ሪፖርቶቹ አልደበቁም። የዛሬው መረጃ ይህን ይመስላል። በተከታታይ እንደዚህ አይነት መረጃዎች የምትወዱ ሰዎች ይህንን ቻናል ሰብስክራይብ አርጋችሁ ከኔ ጋር መሆን ትችላላችሁ። ደህና ዋሉ።